የተደራጀውንና ትልቁን ቡና ማሸነፋችን ውጤቱ ለእኛ ትልቅ ነው ሲሉ አሰልጣኝ ደግ አረገ ይግዛው ተናገሩ። በኢትዮጵያ ፕሪምየር ሊግ 24ተኛ ሳምንት የሳምንቱ ተጠባቂ ጨዋታ ባህር ዳር ከተማና በኢትዮጵያ ቡና መካከል ተደርጎ ባህር ዳር ከተማ ሁለት ለባዶ በማሸነፍ ደረጃውና ከመሪው ጋር ያለውን የነጥብ ልዩነት ያጠበበበትን ወሳኝ ድል አሳክተዋል። በጨዋታው ዙሪያ ከጣቢያችን ጋር ቆይታ ያደረጉት የቡድኑ ዋና አሰልጣኝ ደግ አረገ ይግዛው የተደራጀውንና ትልቁን ቡና ማሸነፋችን ለእኛ ድሉ ትልቅ ነው፣ በጨዋታውም ጥሩ ፉክክር አድርገናል፣ ውጤቱም ይገባናል ብለዋል። አሰልጣኝ ደግ አረገ ድሉ በውጤት ደረጃ ከመሪዎች ጋር ያለንን የነጥብ ደረጃ ያጠበብንበት ከመሆኑም ባሻገር ተጫዎ ጨዋታዎቻችን ላይ ትልቅ የራስ መተማመን ይፈጥራል ሲሉም ተናግረዋል። ምክንያቱም ባለፈው ጨዋታ ከሽሬ ጋር አቻ በተለያየንበት ነጥብ ጥለን የወጣንበት ነው። ተደጋጋሚ ግብ ዕድሎችን ፈጥረን መጠቀም ያልቻልንበት፣ ዛሬ ደግሞ ሉዝ አድርገን ወጥተን ቢሆን ኑሮ ከመሪዎቹ የምንርቅበት፣ ልጆቻችን ላይ ደግሞ በስነ ልቦናው ረገድ ትልቅ ጫና የሚያሳድር ነበር እና ከዚህ አኳያ አሸንፈን መውጣታችን እንደ ቡድን ትልቅ ጠቀሜታ አለው። ዜቻችን ላይ ራስ መተማመን ከፍ ያደርጋል። በውጤት ደረጃ ደግሞ ከመሪዎቹ እንዳንርቅ ያደርገናል እና በጣም ጥሩ ጠቀሜታ ነው ያለው። አሰልጣኝ ደግ አረገ አያይዘውም ከፊታችን ያሉትን እያንዳንዱ ጨዋታዎች በጣም ፈታኛቸው፣ ቀሪ ጨዋታዎችን ትኩረት ሰጥተን እንጫወታለን። ነገር ግን አሁን ላይ ቡድኔም እኔም ስለ ዋንጫ አናስብም። እንኳንኛ መሪው ኢትዮጵያ መድን እንኳን ስለ ዋንጫ ያስባል ብዬ አልገምትም ሲሉም ገልጸዋል። እንደገለጽኩልህ ነው። አሁን ላይ ስለ ዋንጫ የምናወራበት ጊዜ አይደለም። ብዙ ጨዋታዎች ናቸው ያሉት። እያንዳንዱ ጨዋታ ምን ያህል የውጤት ለውጥ እንደሚያመጣ ያየው ነው። ብሉ ስታደርግ ከታች ሌሎች ይመጣሉ፣ ስታሸንፍ ደግሞ አንተም ከታች ወደ ላይ የምትሄድበት ነው። አሁን ላይ ሆኖ አድለንም እኛ ኢትዮጵያ መድንም ስለ ዋንጫ የምናወራበት ነው ብዬ አላስብም። ሆኖም ግን እያንዳንዱ ጨዋታ ተገቢውን ትኩረት ሰጠን ለእያንዳንዱ ጨዋታ የሚገባውን ነገር በሜዳ ላይ ዋጋ ከፍለህ በወጣ ቁጥር አመቱ መጨረሻ ላይ ምን ላይ ያደርሰናል በኋላ የምናየው ነው የሚሆነው። እኛ ለይሄ ጨዋታዎቹ ትኩረት አድርገን መጫወት ነው ፍላጎታችን። ልጆቻችን ውስጥም ልጆቻችን አእምሮ ላይም እንዲቀመጡ የምንፈልገው ያንን ነው እና ልጆችም እያደረጉ ያሉት ይህንን ነው። ስለዚህ በተቻለን መጠን ዘማክሲምም ምንችለው ሁሉ አድርገን ይህ የምንደርስበትን ቦታ በኋላ ምናየው ነው የሚሆኑ። የእኛ ስራ የሚሆነው እያንዳንዱን ጨዋታ ተገቢውን ትኩረት በመስጠት ጨዋታዎቹን ማሸነፍ ነው። ከዛ በኋላ አመቱ መጨረሻ ላይ ውጤቱ የት ያደርሳል የምናይ ይሆናልን ብሎ አላሰልጣኙ ባህር ዳር ከተማ ትናንት ማሸነፉን ተከትሎ በሰላሳ ሰባት ነጥብ ከመሪው በስምንት ነጥብ አንሶ ሁለተኛ ደረጃ ላይ መቀመጥ ችለዋል። የጠና መጎዶቹ በቀጣይ ሀያ አምስተኛ ሳምንት ከሲዳማ ቡና ጋር ጨዋታቸውን የሚያደርጉም ይሆናል።